ዴቭ እንግዲህ አደይ በተኛችበት እንግዲህ አስገድዶ የመድፈር ሙከራ ሊያደርጋት በመሳም ላይ እያለ ድንገት ብንን ስትል ነው። እንግዲህ እባክ ውጣልኝ፣ ጫፌ እንዳትነካልኝ ወይ ብላ ስትጮህ እንግዲህ ውጣልኝ ከዚህ እንዳይህ አልፈልግም ስትል ሁላቸውም ተሰብስበው ድንገት ገቡና እውነት ወንድሜ፣ እውነት ነው ስትል ውጣልኝ፣ ዴቭ ውጣልኝ እያለች ነበር ስትጮህ የነበረው። ከዚያ በኋላ ውጡልኝ ብላ ሁላቸውን ማስወጥታ እንግዲህ በሩን ገፍትራ ዘግታ ለብቻዋ ተኝታ ገብታለች ማለት ነው። ከዛ በኋላ ትንሽ ቆይታ እንግዲህ እሷ ደግሞ ፍቅር ገብታ የእኔ ብቻ ነው ዴቭ እሺ እያለች አንገቷን ይዛ በጣም እያሰቃየቻት ነበረ። እሷ እንደምታዩ ሆነ፣ እኔ እኮ አልፈልገውም ያየሽው ነው አለቻት። አዴ እንግዲህ ፈተናዋ አሁንም ቢሆን እንደገባ ነው። ዴቭ በመተኛችበት መጥቶ ሳመ እሷን በድንጋጤ ጫፌ እንዳትነካኝ እባክህ እያለች እየጮኸች ነበር። ጮኸታቸውን ሰምተው እንግዲህ ሊዲያና ፍቅር ወደ ክፍል ተከስተው ነበረ። ታዲያ ፍቅርም የቅናት ስሜት ስላደረባት ከዴቭ ጫፍ እንዳደርሺ እያለች ነበር እኮ እያለች ጉሮሮዋን አንቃታለች። ሰላም እንደምናላችሁ የቻናሌ ቤተሰቦች፣ በያላችሁበት የባንም ዳርቻ ያለም ሰላም ዝዝት ይበልል። ዛሬም እንግዲህ በአደይ ድራማ ክፍል ሃያ አምስት መጥቼላችኋለሁ። ባለፈው እንግዲህ ፍቅ ፍቅር እንግዲህ ዴቭን አፍቅራው ነበር። ፍቅሯን ስራ ይቀበል አቀርቶ እንግዲህ ደረጃ ላይም በጥፊ መቷት ነበር። በዛ እንግዲህ ወድቃ ነበር እያለች ነው። ዛሬ ደግሞ እንግዲህ እግሬን አሞኛል እያለች እየተቅለበለበች ነው። ሆኖም ግን አዴ ልትረዳት ብትፈልግም በፍጹም አትድረሽብኝ እያለች ነው። አሁን አንተ የገፈተርከኝ እኮ ነህ ዴቭ እያለ ይቅርታ ፍቅር እኔ ሆን ብዬ አይደለም ያደረግኩት እኮ እያላት ነበር ዛሬ ስቆስል እግሬ ነው ትዝ የሚልህ ልቤን እንዳደማሁ አላወቅም አለችው እግሯን አስተካክላ መተኛት እንዳለባት እየነገራት ነበር ሊዲያም ወደ ለዴቭ ስልክም በመደወል እህትሽ እዚ ጋ ከህላ ጋ ተኝታልሻለች ተጋድማልሻለች መተሹ ሰጂ አለች ዴቪም ወደ ኩሽና በመግባት እንኳን ደሳለሽ አደይ እህትሽ መጣልች አለች አደይም በጣም ደስ ይላታል ሰይ አሁን ልብ አረፈ አለችው። ከዛ ያንቺ ልብ ይሳረፈ፣ የኔ ግን ልብ ያንቺ ሲያይ ትርታዬ ይጨምራል ይላታል። ዴቭ አብ ቢሆን በጣም እባክህ ፍቅርን ቅረባት፣ እንክብካቤ አድርግላት። እሱ ግን ፍቅርን እንደማይወዳት እና የፍቅር ስሜት እንደሌለው ነው የሚገልጽላት። ሆኖም ግን ብትቀርባትና ለእኔ የምትሰጥልኝ የምሰጥልኝን ጥያቄ ለሷ ብታደርግላት እንክብካቤውን የማትወድፍ ምክንያት የለውም ለሷ ሁናት፣ እያለች ነበረ አደይ የምትመክረው። ከዛም የራሴ ምክንያት አለኝ እባክህ ዴቭም እኔ ፍቅርን የማልጠለበት የራሴ ምክንያት አላት አደይም ቀጠለችና የምታደርገውን እንክብካቤ ለፍቅር አድርግላት ትንሽ እንኳ ለሱ አድርግላት ነገሮች የማይቀየሩ ነገር የለም ይቀየራሉ አለ የፍቅር ጸባይ አስቸጋሪ እንደሆነና እንደማይመቸው የነገራት ነበረ እባክህ ቀርበህ ሁኔታዋን ተረዳት፣ ብትችል መቀየር ትችላለህ። እባክህ ከፈጣሪ ታገኘዋለህ እያለች እየለመነችው ነበር። እባክህ ይሄንን አድርግላት እያለች ነው። አንቺ ወደ ኤላ ቤት ሂጂ፣ እኔ ደግሞ ሊዲያን። ብርሃኔ ማን ነበር ስምሽ? ብላ ትጠይቃታለች። ብርሃኔ እባላለሁ አለቻት። እሺ ብርሃኔ ምን መሆን ትፈልጊያለሽ? አላት ኤላ። ምን አይነት ጥያቄ ነው የምጠይቃት? ያው እንደ እህቷ ሰራተኛ ነው የምትሆነው፣ አለችው አይ እና አሁን እህቴ የቤት ሰራተኛ ብቻ አይደለችም ለእናቴም ጧሪ፣ ለእናቷ ብርሃን፣ ለሰው ሰዎች መልካም ነገር የምታስብ ጎበዝና ታታሪ ናች ብላ መለሰችላቸው። ታዲያ በብርሃን የመልስ የተደሰተው ታዲያ በብርሃኔ መልስ የተደሰተው ዴላ የአደይ ነገር በጣም የመለሽሊ ነገር አስደስቶኛል፣ አላት። ግን ሊዲያ ስለ ምን ብትከፍልሽ ነው እንደዚህ ያቆለጳጳሻት? አለቻት። አይ እኔ እኮ እንደዚህ አይደለም ምህቴ ናት እንጂ አለቻት። ባላቃት ቆጭ የነበረ እትላታለች። እሱም እንግዲህ ቢያንስ አንቺ አንድ ቦታ ላይ ትቀያይራለች። እኔ ታዘኛለህ፣ እሷ ተነስታ ታምጣልህ፣ አለችው። እውነቷን ነው። እኔ እነሳለሁ አለችና ብርሃኒ ዴቭ ቢያዛትም ቦታ ተቀያየርን እንዴ እሷ ተቀምጣ እኔ እንዴት ታዘኛለይ ብላ ትመልሰዋለች አይ እውነቷን ነው ሊዲያ እኔ መነሳት አለብኝ አለችናት ኤላት ተአንቺ ስላመመሽ እኔ እነሳለሁ ብሎ ተነሳ ኤላም ብርሃኔን ለማስታጠብ ሲነሳ ምን እያደረክ ነው እጅል ታስታጥባት ባይሆን አለችው ንቀት ስላለብሽን ከሆነ የተናገርሽው አላት ትሰሚኛለሽ እሷና አንቺን የሚለያያችሁ የገንዘብ ጉዳይ እንጂ እንዳንቺ ሰውነች ንቀትሽን በልክ አድርጊው አላት ሊዲያም ወይኔ ሊዲያ ጆን እያስታጠባት አይደል እንዴ ብላ በንዴት ትታት ወጣለች። ዴቭም የፍቅርን ይሸት እያለብችበት ሰዓት ለምን ለባርኮት አልነገርሽውም ደውለሽ አለቻት። የኔ ስልክ ከካርድ ስለሌለው ለሱ ነግሬዋለሁ አለቻት። ወንድምሽ እኮ ይወድሻል። እኔን ዴቭስ አይወደኝም እንዴ? ፍቅር ጥያቄዋን ተስከትላለች። ይወድሻል አለቻት። በጣም ነው ስላንቺ የተጨናነቀው አለቻት። ብርሃኔ ከኤላ ጋር እንደሆነችና ከእሷ መሄድ እንደምትፈልግ እያስፈቀደቻት yes ነበረ። <laughs> ከኤላ ጋር ምን ትሰራለች አለች ፍቅር ከዚህ መምጣት ስለማትች ስለአመማት እኔ መሄዴ ነው አለቻት አደይ አደይ ደፋር ነሽ እዚ ልታመጫት ፈልገሽ ነበር እዚ መተሽ ምን ትሰር ያለሽ አለቻት ከዛ ከተቀመጠችበት እንድትነሳ ታደርጋታለች ሶፋም ላይ እንደተኛች ዴቭን መቶ እና ከጠገቤ ተቀመጥ አልሸኝ ግሬን እያመመኝ ነው አለችው ፍቅር አደይስ አላት አደይ ከኤላ ጋር ሂዳለች ፍቅር ይዟታል እንዴት ተኩላ እንደሄደች ልነግረህ አልችልም አለችው። ከዛም ሁለታቸውን ለማጠማመድ ያደረገችው ጥረት ገብቶ ስለነበር ፍቅር እህቷ ስለመጣች እሷ ልንጠይቅሩ እንጂ ሄደችው አደይ እንደዚህ አይነት ነገር የለባትም። አንቺ ስለ አንቺ ማሰቧን ብታስቢ ኑሮ ይህን አትናገሪም ነበር አለቻት። እኔ እናንተ ብቻ ስንሆን በቤት ያለውን ሰላም ባይኸው፣ አለችው በእኔ እናንተ መካከል ላይ ትልቋ አስቸጋሪዋ ነገር አደይ ናት አለችው አይ አንቺ እሷ የተናገረችውን ብታውቂ ኑሮ አንቺ ቆጭሻል፣ አላት። እንግዲህ በዚህ ልክ ክፋት ክፋት የምታስቢው ለምንድ ነው? ለአዴ አዴን ካልወደድሻት እኔን ልትወጂኝ አትችይም፣ አላት። እህትታማለች የተባለው ባርኮትም እየሮጠ በድንጋጤ ደረሰ። ከዛ ምን ሆነች ነው አልና ተጠጋት። ታዲያ ፍቅርን እንደታመመችና ለአባቷን መደወል እንዳለበት ተነገረች። ፍቅር እባክሽ አታስመስይ፣ አሁን ጥሩ አይነበርሽ እንዴ? አላት ዴቭ ይቻ አደይ ያለች ምን ሰላም አለ? አለች በእሷ ምክንያት ነው እንደዚህ ሆንኩት፣ ልሞት ነው አለችው። ረተይ ንቺ ፍቅር እባክሽ ፈጣሪሽን ፍሪ፣ ሆስፒታል አልሄርሽም አላት ወንድሟ አይ መሄድ አልፈልግም አለችው። አልኮትም እባክሽ፣ አደየትዳ ነው ብሎ ጥያቄውን ይጠይቃል። እኔ እንደዚህ ሁኜ እሷ ኤላጋ ብላ ሄደች ትታኝ ብላ ተናገረ። የማይነገናኝ ነገር አትናገሪ አለ። እንዴ ይሄ እኮ በጣም ቀላል ነገር ነው፣ ስታካብር ነው አላት እና አጋለጣት እሱም በቃ ደህና ደህና ከሆንሽ እኔ ወደ ስራ መሄድ አለብኝ አላት እኔ ነኝ አደይን እህታችሁን ሁላችሁም አደይ ነው ምላችሁ እኔ ነኝ እህታችሁ እኔ ግን ምን አድርጊያችሁ ነው ትላቸዋለች እንደ አንቺ ዴቭም እኛ ለአንቺ ምንም ነገር ያሰብነች ነገር የለም አንቺ ግን ለሰዎች መጥፎ ነገር ከማሰብ ተቆጠቢ አላት ብርሃኔ ግን ብርሃኔ ከዴቭ ቤት መተኛቷ በጣም እንዴት አድርጌ ከዛ ቤት ላስወጣት፣ እያለች ነው ሊዲያ መረጋጋት አለብሽ። ሻወር ለወሰድና ልቀይር አለች አደይ ከዛ ስትሄድ ጋር ዴቭም ለአደይ ይሄ ነገር ሁሉ የእሷ እንጂ የኔ አይደለም ሲ እንደዛ አድርገህ ልታሰቃየኝ አትችልም፣ አለችው። እባክሽ አሁን ማረፍ ከሌለብህ እኔ ለፖሊስ አመለክትብሃለሁ፣ አለችው። ከዛም ከእህትሽ ጋር ተመካከራችሁ ምግብ ቤት ብከፍቱ ያዋጣችኋል፣ ምክንያቱም እህትሽ ባለሙያ ናት ካላት በኋላ ከዚ ከዛ ፊት ተመልሼ አልሄድም፣ ያቺ ፍቅር የምትባል እህቴን እንዴት ችላት እንደኖረች አላቅም፣ አለች ብርሃኔ። ፍቅር ድሮም ቢሆን ፀባዋ እንደዚህ ነው። እስከፈለግሽ ድረስ እዚህ የመቆየት ትችያለሽ አላት ኤላ። ኤላ ጋራ ሊዲያ ያቀደችው ነገር ስላተሰካ በጣም ተናዳለች። ማን ነው ያናደደሽ እያሏት ነበረ። ፍቅርም ከአዴጋ ሲሳሳሙ ሰረችባቸው። እንዴ አሏት አይ ብርሃኔናት፣ ብርሃኔናት ደህና ናት። ባርኮት የተኛችበት ምንድን እንደሆነ እየጠየቀች ሳለ ደረጃ ላይ ወድቃ እንደተሰበረች እየነገራት ዴቭ ዴቭ ግን እንዴት አይነት ወሬ አምልጦኛል! ይህንን ነገር እስከ ዛሬ ሳትነግረኝ አለችው። ቲክቶክ ላይ ነበር እምለቃት አለ። ለነገሩ ተንኮሏ ነው አዞሮ የጣላት እያለች ነበር ሊዲያ። አደይ ሱቅ ደርሳ ልትምት ዳይመንድን አይተዋለች። ደመቀ ደህና ሰላም፣ ደመቅ ያለ ሰላምታ ከተለዋወጡ በኋላ ስለ ፍቅር ይጠይቃት ተዋት እሷን፣ አንተን ህይወቴን አጥፍሮኛል። ክት ምን እየሰራህ ነው አንተ አለችው። እኔም ስራ የለኝም እየደበረው እንደሆነ ይነግራትና ይለያያሉ። አደይ አሁን መንገድ ላይ ሳለች ቤላ ቤላ እህቱ እሱ ጋር እንደሆነች እና ከነገራት በኋላ የጠፋችበትን ምክንያት ሲጠይቃት ፍቅር ከባድ ጉዳት ደርሶባት እሷን እያስታመምኩ ነው አለችው። ከዛም የፍቅር ቤት የማይመቻችሁ ከሆነ ከኤላ ጋር መኖር ትችላላችሁ ህታማቾች መኖር እንደሚችሉ ነገራት። አርኮትም ወደ ስራ ቦታው ሊመለስ አስቦ አደይን አላገኛትም። አደይን ሳላገኛት ሊሄድ ነው እያለ እንዴት ነው እሷ ካለችበት እንሄድ? ተባባሉ ብርሃኔም። ዴቭም ካዴ ከፍተኛ ፍቅር እንደያዘው እየቀረባ ሲሄድ እሷ እየራቀችው እንደምትሄድ ልቡ ይነግረዋል። ባርኮትም የእኔን እንዴት ብዬ ልንገርህ፣ ሁለታችንንም ጭንቅ ውስጥ ገብተናል እያለ በሀሳብ ጭልጥ ብሏል። ለምንድን ነው ግን እንደዚህ የሆነች? እያለችው ብሎ በርኮት ምናልባት እኮ እኛ የማናውቀው እያሳለፈችው የበፊት ታሪክ ሊኖራት ይችላል ይላል ዴቭም ታዲያ ምንድነው ማድረግ ያለብን ይላል እኔ ምናውቃለሁኝ ለማንኛውም ግን እስኪንሄድ ብለው ከተቀመጡበት ተነስተው ሲሄዱ አደይ ብርሃኔን እህቷን አግኝታት ችግር ከመፈጠሩ በፊት ወደ እናቴ መመለስ አለብሽ አለቻት እሺ ያቺ ፍቅር ግን አይኗን ማየት አልፈልግም ደግሞ እዚህ ኢላ እስከፈለግሽ ጊዜ ድረስ መቆየት ትችላለች ብሎኛል አለቻት። እሺ በቃ ኤላ ከፈቀደ እናመቻቻለን አለች አደይ። በዚህ ሁኔታ እንዳሉ ባርኮትም ወደ ንድ ከእሷ ቤት ይከሰታሉ። ሰላምታ ከተለዋወጠ በኋላ የት ጠፍተሽ ነው አላት። ብርሃኔም ፍቅርን አስወጣቻት። የመናገር እየፈለገች አደይ አስቆማታለች። ብርሃን በማለት አስቆመቻት። ፍቅር ምን አልሽ? ፍቅርማ ጥሩ ነገር ነው ያደረገችው። ከቤት እንዳትወጣ ነበር አስጠንቅቃ ነበር፣ እህቴ ግን አልሰማቻትም ነበር ብላ ነገሮቹን አስቀየ

ሁኔታውን የሚያውቀው ቅሬታ ተሰምቶታል። ምን ነው ቅር አለህሳ? አለችው የማይመስል ነገር እያወራሽ እኮ ነው አለይ አላት። ይልቁንስ ከዚህ ኤላ ጋር የተሻለ ይመስለኛል። ይህ የፍቅር ሀሳብ ነው ተሳሳትኩ እንዴ? አለችው። ታዲያ ባርኮትም አንቺ ተሳስተሽ አታቂም ሁልጊዜም ትክክለኛ ነሽ አላት። ዴቭም እንዴት ነው አትሳሳችም ይባላል? ሰው ሁኖ የማይሳሳት ነገር የለም አለ። አዎ ትክክል ነህ የተናገርከው እኔን ለማናደድ ወይም ለማብሸቅ ይሆናል። ሰው ሁሉም ጊዜ ይሳሳታል አለች። አደይም ቬላ ፍቅርን ለማየት ወደ ነሱ ቤት ተከስቷል። ተጠንቀቂ፣ እንደዚያ ነገር ማድረግ የለብሽም። ሊዲያ አንገቷን አቀርቅራ ተቀምጣል። ዛሬ ኤላን አላየሽውም? እንዲህ አለች። ኤላም ይቅርታ ይጠይቃታል። ይቅርታ መጠየቅ አያስፈልግም አለች ሊዲያ ሊዲያ የጠየቁት ጥፋት እያጠፋው ሳይሆን የደበረች ስለመሰለኝ ነው አላት። ጉዳት እንደደረሰብሽ ነግሰም ይቻለሁኝ። አዴ ኮ መልካም ሰው ስለሆነች ነው የምትጨናነቀው እኔ ኮ ደህና ነኝ አለች። ከዛም ስለ አዴ ነው እንደዚህ ያልሽ የተናገርሽ ያለሽው አለው። ስለአዴ መልካምነት መናገር ፈልጋ ሳይሆን ሊዲያ ለማናደድ ፈለገች ነው። አዎ አዴ በጣም መልካም ልጅ ናት አለችው። እሱም ፊቷ ላይ ንገሪያትማ ኢለ አዴ ምን ይወጣላታል በጣም መልካም ልጅ ናት አለ። ኤላ ለማንኛውም እኔን መሄድ ይኖርብኛል ብሎ ኤላ በሚነሳበት ሰዓት ልሸኝህ አለችና ተከተለችው። በርኮት አዴይን አፍርቋታል አፍቅሯታል የሆነ ጥያቄ ከፍቅር ጥያቄ አቅርቦላታል። ሰው እንዴት እህቱን ያፈቅራል እያሰበ ነበረ በሳቡበሀሳቡ ጭልጥ ብሎ ባርኮት ባርኮት ባርኮት ስትል አዴ ትጠራዋለች ወደ ስራው መመለስ እንዳለበት ራሷን መጠበቅ እንዳለባት ያስጠነቀቃታል። ሊዲያ ኤላን ተከትላ ደረጃ ድረስ ወርዳ ነበረ እና ከዛ በኋላ ታዲያ መንገድ ላይ እሱ ተመልኮቷቸዋል መገላለጥ ምን ያደርግልሻል? ምን አለብት ለብሺ እያላት ነበር። ኤላ እኔ መስበረደኝ በረደኝ አልኩ፣ ለማንኛውም ግን መድረስህን ደውልልኝ ትለዋለች። አደይ በተኛችበት ግን ዴቭ እየሳማት ነበረ። ድንገት ስትነቃ ስታየው ካጠገቧ ውጣልኝ፣ ጫፌን እንዳትነካኝ እያለች በጩኸት በጣም ጮኸች። ጩኸቷን ሰምተው ሊዱና ፍቅር ተከስተዋል። ከዛም ወንድሜ አታደርገውም እያለች ነበረ። ፍቅርም እንደዚሁ ምን ታደርግልሃለች እያለች ያለችው ነበረ በዚህ ሁኔታ እንዳሉ ሁላቸውንም ውጡልኝ ብላ አስወጥታ በሩን ዘግታ መልሳ ትተኛለች። ኤላ በጨለማ እየተጓዘ ነው እንግዲህ ከኋላው ሳስበው መጥቶ አንቆታል አዴ ክፍል ገብታ ፍቅር አንቺ ማን ስለሆንሽ ነው እሱ ጋር ምትጮይበታል አዴ ምን ሊያደርግ እንደሆነ እኮ እራስሽ እኮ ተመልክተሸዋል ዴቭ አለቻት እኔን ፈልጌ እንዳላደረግኩት እያወቅሽው ነው ዴቭ የኔ እንጂ ያንቺ አይደለም ብላ ጉሮሮዋን ተንቃታል አዴም እንግዲህ ክፍል ሀያ አምስት ይህን ይመስላል ቀጣይ እስከምንገናኝ መልካም ጊዜ እመኝላቸዋለሁ ለዛሬ የነበረኝ ፕሮግራምህ ነበር። አመሰግናለሁኝ ሼር ላይክ እያደረጋችሁ አበረታቱኝ።